ሀገራዊ ለውጡን ተከትሎ ለብዝሃ ኢኮኖሚ የተሰጠው ትኩረት የታሰበውን ያህል ውጤት እንዲመጣ ባለፉት ሰባት ዓመታት በርካታ ስራዎች ሲሰሩ ቆይተዋል። ከነዚህም መካከል አምራች ዘርፉ ላይ እየተሰራ ያለው ስራ ተጠቃሽ ሲሆን ከባለፉት ሶስት ዓመታት ወዲህ ደግሞ በኢትዮጵያ ታምርት ንቅናቄ ዘርፉ ላይ የነበሩ ማነቆችን ለመፍታት ብዙ ስራዎች ቢሰሩም አሁንም ቀሪ የቤት ስራዎች ግን አሉ። ጥሩ ነገር ይታያል፣ ግን አልሰፋም። እኔ አሁን አንድ ማሽን እንደ ሞዴል ባቀርበ ምንድን ነው ጥቅሙ? ምናልባት አስርና መቶ ገበሬዎች ጋር በደርስ፣ ለእኔ ጥቅሙ ያን ያህል አይታይኝም። እያንዳንዱ ጋር የሚደርስበት በማስ የሚደርስበት ከኛም አልፎ ኤክስፖርት የሚደረግበትን ነገር እናስብ። ካለን የገበያ ትስስር ለምን አይሰጡም እንዴ? ከውጭ የሚመጣውን ነገር እናስቀራለን ሲባል በሀገር ውስጥ የሚሰራው ሰው እኮ በገበያ መጨናነቅ አለበት። ይሄን አላየን። ስለዚህ ግብርና ሚኒስቴር አለ፣ ማዕድን ሚኒስቴር አለ፣ የተለያዩ መብራት ኃይል፣ ቴሌ ትልልቅ ግዙፍ ግዙፍ የመንግስት እንትኖች ለግል ባለ ሀብቱ ስራዎችን የመስጠትና የማሰራት የሚችሉ ድርጅቶች፣ አምርተው የታዩ ድርጅቶች፣ ውጤታማ የሆኑ ድርጅቶች ስራ መጨናነቅ መቻል አለባቸው። ግን ይህንንም በጣም በችግር ነው ያለው። ችግር እየገጠመን ያለው የኤልሲ ብዙ ፕሮሰሱ የመብዛት ከዚያ የዶላር የባንኮች የዶላር እጥረት በምንጠይቀው ልክ ያለ መስጠት እና በምንጠይቀውም ልክ ፕሮግረሱ ያለ መሄድ እሱ ችግር እያጋጠመና ያለ ያው አሁን እየሰራ ነው። በተለይ ኤልሲ ላይ የተወሰነ እጥረቶች አሉ። ጥሬቃ ማሽኖችንም የተወሰነ አሁን ሞልዶችን ምናምን ኢምፖርት እያደረግን ነው የሚቀሩን ስላሉ ማለት ነው። ጥሬቃ እነሱ እነሱ ያው ባለው ፍጥነትና ባለው በምንፈልገው ፕሮግረስ ልክ እየሄደልን አይደለም። እሱ ላይ የተወሰነ ክፍተቶች አሉ። አሁን እኛ ግራናይት ኢትዮጵያ ውስጥ እንደሚመረት እንኳ የሚያውቅ የለም። ስለዚህ አሁን የሚጎበኙ ሰዎች እንኳ ሲመጡ ኢምፖርት ነው የመሰላቸው። እነዚህ ምርቶች አንዳንዴ የጥሬ እቃው የሚገኝበት ቦታ በጣም እንቸገራለን። እነሱ እነሱ ችግር አለ በማለት አንዳንዴ ከጸጥታ አኳያ ካለው ነገር አኳያ አንዳንድ የምርቶች የማይገኙበት ቦታ አለ። ለምሳሌ እቃው እያለን ግን አውጥተን ለማምጣት በጣም እንቸገራለን። ሱሱ ችግር አለብን። አምራች ዘርፉ ያለበትን ችግር በመፍታት ተወዳዳሪ እንዲሆን ለማድረግ በተሰሩ ስራዎች ተኪ ምርቶችን በበቂ ሁኔታና በጥራት እንዲያመርቱ ማድረግ የተቻለ ሲሆን ከተሟላ የማክሮ ኢኮኖሚ ትግበራ በኋላ ዘርፉ ይበልጥ መነቃቃት ውስጥ መግባቱን በሶስተኛው የኢትዮጵያ ታምርት ኤክስፖ ላይ የተሳተፉ አምራቾች ይናገራሉ። በ2017 ነው በትክክል ምርት ላይ የገባ ነው። ከዚ በፊት ግን ኢምፖርቱ ላይ ነበር እየሰራ ያለ ነው። ጥሩ ፕሮግረስ ነው እያየንበት ያለ ነው። ከፍላጎቱ አንጻር ማለት ነው። ዓለም አቀፍ ስታንዳርድ እየተጠቀምን ነው የምናመርተው ማለት ነው። ያ ማለት ጥራት ያለው ነው። አሁን አይተ ከሆነ እዛ ጋ ሰርተፍኬትም ወስደናል። አይሶ ስታንዳርድ እያመረትን ሁሉንም በየስታንዳርዶቹ ነው። ፒአር ብያለ ፒቢሲ ብያለ ችዲፒ በሚጠይቀው አፕሊኬሽን መሰረት ሁሉንም ስታንዳርዱ ጠብቀን ነው እያመረትን ያለ ነው ማለት ነው። መንግስትም ባለሀብቱ በእኩል ትኩረት ሁሉም ባለደርሻ አካላት ጉዳዩ የኔ ነው፣ የኢንዱስትሪ ጉዳይ የኔ ጉዳይ ነው ብሎ ያገባኛል። ይሄ ማለት አገር ኢኮኖሚ ነው። ዛሬ ገቢዎች በሚሊየን ሰበሰብኩ ሊል ይችላል። እኛን ቢደግፍ ግን በትሪሊየን ነው የሚሰበስበው። ኤክስፖውን ምክንያት በማድረግ የኢንዱስትሪ ሚኒስቴር የፋይናንስ ተቋማትና ሌሎች ባለድርሻ አካላት የተሳተፉበት በዘርፉ የሚስተዋሉ ችግሮችን በመፍታት እንዴት አነስተኛና መካከለኛ ኢንተርፕራይዞች ብቁና ተወዳዳሪ መሆን ይችላሉ የሚል ውይይት አካሂዷል። በመድረኩም ሆነ በተለያዩ አምራች ኢንዱስትሪዎች የሚነሱ ችግሮች ተገቢ መሆኑን የሚያነሳው የኢንዱስትሪ ሚኒስቴር ችግሮቹን ለመፍታት የሁሉም ባለድርሻ አካላት ተሳትፎ እንደሚያስፈልግ ያነሳል። ኢንተርፕራይዞች ለሀገራችን ኢኮኖሚ ያላቸውን ፋይዳ መገንዘብ ያስፈልጋል። ስለዚህ ኢንተርፕራይዞችን ከደገፍ ናቸው የተሻለ የስራ እድል መፍጠር የሚችሉ የተሻለ ከውጭ የሚገባውን ምርት ሀገር ውስጥ ማምረት የሚችሉ በተለይ ወደ ውጭ ልከን የውጭ ምንዛሪ እንድናመርት ሊያደርጉን የሚችሉ ናቸው ኢንተርፕራይዞች። ስለዚህ በዚህ ማዕቀፍ እነሱን የመደገፍ የአንድ ባለ ድርሻ ሳይሆን የሁሉም ባለ ድርሻ ቅንጅት ስራ ይጠይቃል። የሀገር በቀል አምራች ኢንዱስትሪዎች እንደ ችግር ከሚያነሷቸው ክፍተቶች መካከል የገበያ ትስስር የሚጠቀስ ነው። በመሆኑም የኢትዮጵያ ታምረት ንቅናቄ ይህን ችግር በመፍታት በኩል እያበረከተ ያለው ሚና ትልቅ መሆኑን የኤክስፖ ተሳታፊዎች አንስተዋል።